ዳም ነሰሌም ብዙ ናቸው ተደባለቁት፣ እና እኔም በእንደዛ አጥር ስር አትከልሉም፣ አቅም ሲያሳችሁ በጎጥ አትሄዱ። ማንም በሚፈልገው እንትን ለአታብራሪ በሚፈልጉት አይነት አጀንዳ በዛ በዛ መሄድ ፈልገዋል። ውዴ ገባሽ፣ በዛ መንገድ መሄድ ፈልገዋልና እውነትን እውነት፣ እንዳውም ካወራን እኮ ለነፍጠኛ ብዬ ነው። ነጺን ጎንደሬ ናት ተብሎ እንኳን ጎንደሬ ሆነች ማን ሆነች ነፍጠኛ ትበልጣለ ብዬ ነው። ሞዴሬተሯን ተቀብዬ ግባሽ ልጅቱን ከቤት ያባሬ ነፂያውን አትመጣም። እኔ ቤት አይተሻታላ፣ አትመጣም። እንደ ድሮ ያች እያለቀሰች የምትወደኝ ልጅ ምናምን የለች። ለሷ ብዬ ነው ሞዴሬተሯን ተቀብዬ ምናምን እንትን ያልኳትኝ እና ቲጂ ጸጉር፣ ቲጂን ተቀተልሻል። ቲጂ ጸጉር የምትሸጠው የእኔ ሰፖርተሪ ነበረች። አንበሳ ምን ምን ምታወርድልኝ እሷ ትበልጣለች እኮ ብዬ ነፍጠኛን ወደዛ ማድረግ እችል ነበር አይደል ግን እሷን ለእሷን መልስ ሳልሰጥ እሷ ከቤቴ ቀረች ከእሷ እየሰደበቻት ተጣልተው በጣም ብዙ ልጆች ማለት ነው እና እኔ በጎጥ የምታጥሩኝ ሰው አይደለውም ሰው የሚታዘባቸዋል ግን በቃ ግዴታ ወጥቶ መነጋገር አያስፈልግም። ሰላም ፈጥሮ በሩለማንም አታብራ። በመንገድሽ እኔም በመንገዴ መ በቃ የሰው ልጅ ገባሽ። በቃላችሁ ኑሩ። በውስጥ መታ እኔ ጥሩ ጊዜ እህቴ እወድሻለሁ ተባብዬ ውጥቻ ምንም ክፉም ደጋል እባባልም እንዳላችሁት በቃላችሁ መሰረት አድርጉ። ማንም ኮሜንት ቢጽፍልሽ፣ ማንም ቢልልሽ የወድሽን ነው የምተነፈሽው ገባሽ። ዝም ብልሽ ማንም ቢጽፍ ሚውት አድርገሽ መቀጠል ትችያለሽ። ነገ የሚያስተዛዝባችሁን ነገር አታድርጉ። ነ ሰላም ፈጥሮ የሰው ልጅ እኮ የሆነ ሳት አብሮ ይሆናል። ከዛ በኋላ ደግሞ ባለመግባባት ተለያይቶ ሁሉም ሰው በመንገዱ መሄድ ይችላል። ተከባብራችሁ በየመንገዳችሁ ሳትደራረሱ ይቻላል። እንደዛ ወጥቶ መነጋገሩም አስፈላጊ አይደለም። በቃ ተይው ማሪ ሌላ ርእሳ ሽግ እኔ እኮ እንደውም እኮ ምንም የተጣላንበትም ነገር የለም። ግን እሷ ወጥታ እንደስትል ገረመኝ። ከፋት ይኖረ ይበጣላ ወይ ጅም

ምን ይዋየሽ? እኔ ደግሞ ያለ ምክንያት የተጠቆርቋለውና ልቦና አይስጣችሁ።

አንተ አለቅላቂ ሄድና አለቅላቂ ነገር እንዳይባባስ ነው ነው ያሰጣውን ተው ወጣ። እኔ ግን ማለት ነው ምን ብባ የኔ ልብ ነው እግዚአብሔርን የኔ ልብ ቢሰጣችሁ ብዬ እመኛለሁ። ማንም ደስ ላመንኩበት ነገር ለምን ጋሃናም አልገባም? በጣም ነው ደስ የሚለኝ። ዋናው ነገር እኔ ስህተት ያንን ሰው አላስቀይመው ያንን ሰው ይሄ ሞዶ የማከብረው ሰው አብሬ ጉድጓድ አልቆፍርለት እንጂ በተረፈ ማንምን ቢል አለቅላቂ ወላ ተለቅላቂ ሰው አውርቶ ይተወዋል። የሳምንት አጀንዳ ነው፣ ብላለች ቤታ ሳስኩኒ ሳምንት። አሁን ወይኔ ማውራት ከፈለኩ እኮ ቀጫውን ፊንገር ቤሄደችበት ርቀት ወይኔ እንዲ ተገረደሽ ምናምን ተቱቱምኩ ተገረዳውን ይታል ከጀርባሽ የለችም ምናምን እያልኩ እኮ ሰራተኛ አይበረክትልሽ ምናምን እያልኩም በየቀኑ መቀያየሪ እኔስ፣ በሶሻል ሚዲያ ነው ያወቅኳቸው። አንቺ በአካል ያወቅሽውን ሰራተኛ እንኳን የማይበረከት እያልኩ መራገጥ አላቀተኝም። ግን ነገሮች ሁሉ ከሁለት ቀን ከሶስት ቀን አያልፉም። ተረዳሽን? ከአንድ ሳምንት አያልፉም። ያንን ነው ሰዎች ያልተረዱትኝ በትክክል በቃ። ቪዲዮ ትሰራለች ለአርሴና ልማሮች፣ ወይም ስቶሪ አድርጊላቸው ከዛ ከአንቺ እየወሰዱ እንትን ይሉታል። ቤት ከማለሽ ለብሰሽ ነው። እሺ ለብሰሽ በግርማ ሞገስ የእኔ ቆንጆ አቤት። ደግሞ የእንትን ደጋፊ ጦርነት እንዳይከፍት ይሁን። ከድሮም ደጋፊ ደግ ፈርሰናል። እናንተ የምን ደጋፊ ናችሁ? እስኪ ነገሩኝ ወደ እኔ

ይከፋናል። ነው አቦና የቅርብ ሰውን አወጣ ቅም አላም አየሽ፣ በእኛ አሁን ያጫሉን ፕሮፋይል አርጎ ማለት ነው የሚጽፈውን። በእግዚአብሔር ተመልከች፣ ነፍጠኛ ጎንደሪ ብትሆን አትቦልኪያትም ነበር። ወሎ በዚህ አይታይም። አንድ ቁጥር ማንቸስተር፣ ሁለት ቁጥር አርሴናል በሉ እስኪ እስኪ ወሎ ልጆች ፍቅራችሁን ግለጹልኝ ውዶቼ እና ልተኛ ግልጽ አድርጋችሁልኝ፣ ተገላልጸ እንደኛ ለቤታ ፍቅር ግለጹ። በቃ በቃ ማንቸስተር እና አርሴናል ይብቃ። ሲጀመር ሸዋ በአንድ ሰው አይለካ፣ ጎንደር በአንድ ሰው አይለካ፣ ወሎ በአንድ ሰው